አባት ከሞተ ዓመት ሊሞላው ነው። ዘመዶቹ የሱን ሙተ ዓመት ሊያከብሩ እንመጣለን ብለዋል። እንዴት ነው ማድረግ ያለብኝ? ሰላት ከነ ጭራሹ የማይሰግዱ ወንድሞች አሉኝ። እናም በተለያየ ጊዜ ስንገናኝ ስገዱ ብዬ ዳዕዋ አደርግላቸው አንተ ምን አገባ አንያው ስለራሴ ነው ያውቃለሁ አታቅ የሚያውቅ ሰው ሄና የሚያውቅ ሰው ሲመክሩት ደስ ይላል። የማያውቀውን ከሆነ ያሳወቁት አዲስ ነገር አገኘ ደስ ብሎት አመስግኖ ነው ይቀበላል። የሚያውቀውንም ቢሆን ሲነግሩት ሰዎች የሆነ ንግግር ይነግሩኛል፣ እሱ ከመወለዱ ከሀያ 20 ዓመት በፊት የሰማሁትና የማውቀው ነው ዝም ብዬ አደምጠዋለሁ ይላሉ ከቀደምቶች መሀል አሉ። አንዳንድ ወላጆች ለልጃቸው የአስራ አራት ዓመት ወይም የአስራ አምስት ዓመት ልጆች ንቃብ እንልበስ ሲሏቸው ለወደፊቱ የሚያጋጥማትን ችግር እየፈሩ አንቺ እኮ ገና ነሽ እያሉ እንዳትለብስ ይከለክላሉ። ይህ እንዴት ነው? በትክክለኛ ኢማን ካላቸው ለመሆን መልካም ስራን መስራት እፈልጋለሁ እና በየጊዜው የሚሰራን መልካም ነገሮች ኢማንን የሚጨምር

ከተማሪዎች ለሚመጡ ጥያቄዎች መልስ የምንሰጥበት ክፍል 111 የዛዱል መዓድ ፈታዋን። ዛሬ ከምናያቸው ጥያቄዎች የመጀመሪያው ሶላት የማይሰግድ ሰው ሰላሙ አለይኩም ማለት ይቻላል? ነን ሶላትን ሙሉ በሙሉ በመተው የከፈረ ሰው ከሆነ ሰላም አለይኩም ማለት አይቻልም። አንድ አንድ የሰገደ አንድ አንድ የሚተው ሰው ከሆነ አብዛኞቹ ፉቃሁ ዘንድ አይከፍርም። ምንማ ወንጀለኛ ነው የሚባለው ነውና፣ የሚባለው ይሄኔ ጥቅሙ ይታያል፣ ጥቅሙና ጉዳቱ ይታያል።

የጋራ እንዲሆን ማለት ነው። ሁሹዕ የሶላት መስፈርት ነው ወይ? አው ያሉ ዕለሞች አሉ። ሶላት ውስጥ ሁሹዕን መላበስ የሶላት መስፈርት ነው ያኔ ያለ ው መስገድ እንደማይቻሉ ወቅቱ ሳይገባ መስገድ እንደማይቻሉ፣ ያለ ቂብላ የተሰገደ ሶላት፣ ወቅቱ ሳይገባ የተሰገደ ሶላት፣ ልብስ ሳይለብሱ የሰገዱት ሶላት ውድቅ እንደሚሆነ ሁሉ ያለ ሁሹዕ የሰገዱት ሶላትም ውድቅ ይሆናል፣ ያሉ ዕለሞች አሉ። ነገር ግን ራጅሑና ትክክለኛው ሁሹዕ የሶላት ሸርጥ አለ ዋጅብ ነው ወይ? ይህ ላይ ነው ትንሽ ጠንከር ያለ ከፍ ያለ ሂላፍ ያለው። አዎ ዋጅብ ነው ግዴታ ነው ያሉ በርካታ ዕለሞች አሉ። ሌሎች ደግሞ የጠበቀ ሱና ነው ያሏል። ሸርጥም እንበለው፣ ዋጅብ እንበለው፣ ሱናም እንበለው አንድ ግን ሁሉ የሚስማሙበት ነገር አለ። ኹሹዕ የሶላት አስኳሉ ነው፣ ሩሕ መንፈሱ ነው። ኹሹዕ የሌለው ሶላት ህይወት የሌለው ሩሕ የሌለው አካል በድን ማለት ነው ብላ አላህ ተባረከ ወተዓላ ሰጋጆች ዳኑ ሲል የተኞቹን ሰጋጆች ነው? አለዲነ ሁም ፊ ሶላተሂም ኻሽዑ ሶላታቸው ውስጥ ኹሹ ተላብሰው የሚሰግዱ ሰጋጆች ዳኑ ነው ያለው። መፍሁሙ ምንድነው? መን ላ ይኽሸዕ ፊ ሶላተሂ ላ ይፍልህ፣ ማለት ሶላቱ ላይ ኹሹ የሌለው ፈላሽ አያገኝም ማለት ነው። ሁለተኛ ረካ ላይ አንድ ስጁድ ብቻ አድርጎ ሶላቱን ቢጨርስ ሶላቱን መድገም አለበት ወይ? እዛው ሆኖ ከሆነ ያስታወሰው ተነስቶ አንድ ረክዓ ብቻ ሰግዶ ማስተካከል ይችላል። አንድ ስጁድ የረሰበትን ረክዓ እንዳልሰገደው ቆጥሮት ማለት ነው። ከረጅም ጊዜ በኋላ ሶላቱን ትቶ ከወጣ በኋላ፣ መሀል ላይ ሌላ ስራ ከሰራ በኋላ ከሆነ ያስታወሰው ሶላቱን ሙሉ በሙሉ መድገም ይጠበቅበታል። ስጁድ እሳሁ ከተስሊም በፊት ማድረግ ያለብን ስጁድ ሳህውን ረስተን ብናሰላመት ምን ማድረግ አለብን። እንደዚሁ ተመሳሳይ በሆነ ጥያቄ አንድ ሰው ስጁድ እሳሁን ቢረሳ በዛው ቢያሰላመት፣ ኋላ እንዳሰላመተ ትዝ ቢለው ረካዓቴን መስገድ ይጠበቅበታል ወይስ ስጁዱን ብቻ ነው የሚያደርገው? ስጁድ እሳሁ በፊት ነው የሚደረገው ያለው አሉ፣ ኋላ ላይ ብቻ ነው የሚደረገው ያለው አሉ፣ ሁለቱም ይቻላል ያለው አሉ። ስለዚህ ከፊት የሚደረግን ከረሳው ኋላ ላይ ቢያደርገው ችግር የለም። ከፊት መደረግ የነበረበትን ቢረሳው ካሰላመተ በኋላ ቢያደርግ ችግር የለም። ሱና ነው። ነቢዩ ሁሉንም አድርገዋል። ከማሰላመት በፊትም ሱጁደ ሳህው አድርገዋል። ካሰላመቱ በኋላም ሱጁደ ሳህው አድርገዋል። ካሰላመቱ በኋላ ሱጁደ ሳህው ማድረግን እንደ ቢድዓ ሚቆጥሩ አላዋቂ ሰዎች አሉ። ይሄን በተጃለን ያክል ልንለማመደው ይገባል። ሐታ ሰዓዲ ረሕመቱላሂ ዓለይህ ታላቁ ኢማም የታላላቅ ኢማሞች ሼክ የነበሩት ራሳቸው መስጂድ ላይ ሀገራቸው ላይ ያሰገዱ ረስተው ሱጁደ ሳህውን ከሰላም በኋላ በማድረጋቸው ተቃውሞ እንደገጠማቸው ጠቅሰዋል። ተማሪዎቻቸው ጃሂል የሚቃወመውን አያቅ። የለመደውን ብቻ ነው ሸሪዓ ብሎ የሚይዘው። ዛሬ ኢማሞች አንዳንዴ ከማሰላመት በፊት፣ ሌላ ጊዜ ከማሰላመት በኋላ ሊያደርጉ ይገባቸዋል። ሆኖም አንድ ሰው በፊት ማድረግ የፈለገውን ረሶስ ቢያሰላምት ኋላ ላይ ቢያደርገው ችግር የለው። ሙሉ በሙሉ የረሳ ሰውስ ምንድነው የሚያደርገው? ቤተኛውም ሰዓት ላይ እንዳስታወሰው ሱጁደ ሳሁ ማድረግ ይችላል። ጊዜው ከረዘመ ከመስጂድ ከወጣ መሃል ላይ ሌላ ጨዋታ ከገባ አይቻለም ያሉ ዑለማዎች አሉ። ነገር ግን አቡል አባስም ሌሎችም ከዛ በኋላ ያድርግ እስከተባለ ድረስ የጊዜ ገደብ የለውም። የተኛውም ወቅት ላይ ያስታወሰውን ስጁድ አሳሁ ስጁድ ማድረግና ክፍተቱን ማሟላት ይችላል ተብሏል። ይሄም ሩክንና መሰል ነገሮች በስጁድ አሳሁ አይጠገም። ስጁድ አሳሁ የሚጠገነው ዋጅብና ከዛ በታች ያሉ ነገሮች ናቸው። ሰጉረንና ጥፍረን ተበላልቶ መቁረጥና እንዲሁም ደግሞ ሱሪ ማጥበብና ማስረዘም ከሸርያ አንፃር እንዴት ይታያል? አላህ ይወድሃለው። አህበከ አላህ ለዚህ አህበብተኒ። ነብይ ሰለላሁ ዐለይሂ ወሰለም አንዱ ሰሐባ ወደሳቸው መጥቶ ገና ጥያቄውን ሳይጠይቃቸው ወንጀል ምን እንደሆነ ኢትም፣ አላህ ይጠላው እሱ ዘንድ የሚያስቀጣ ነገር ምን እንደሆነ ልትጠይቀኝ ነው እንዴ የመጣሁ ብለውት፣ አዎን ሲላቸው አልኢትም ማሃካ ፊ ነፍሲክ ብለውት፣ ወንጀል ልብህ ላይ ሁከትን ማመንታትን መጨናነቅን ላድርግ አላድርግ ማለትን የሚፈጥርብህ ነገር ነው፣ ሰዎች እንዳያውቁብህ የምትፈልገው ነገር ነው። ብላ ፀጉረን አበላልጦ መቁረጥ፣ እንደዚሁ ጥፍርንም አበላልጦ መቁረጥ፣ ልብስን ማስጠበብ ዲን አይደለም፣ ኢማን አይደለም፣ መልካም ስራ፣ የጃሄሎች የፈረንጆች ሱና ልብስን ማጥበብ፣ ከዛልክ ፀጉረን ከፊሉን ዝቅ ከፊሉን ከፍ አድርጎ መቁረጥ ጥፍረን ማሳደግ የተወሰኑትን ቆርጦ ሌላውን መተው አልያ ደግሞ ሁሉንም ከአርባ ቀን በላይ መተው አልያ ደግሞ አድጎ ማጠር ያለበት ማስረዘም የሙዕምን ሥራ አላህም የወደው ስራ። አል ኢማም ሙስሊም ከአነስ እብኑ ማሊክ ሶሒሐቸው ላይ በዘገቡት ሐዲት ጥፍረን ለመቁረጥ ቀድሞ ቀመስን ለማንሳት ሰውነትን ለማጽዳት አርባ ቀን ተመድቦልናል ብለል። አርባ ቀን የተባለው ከዚያ በፊት ማንሳት ካላስፈለገው አድጎ ፋሒሽ ሆኖ ቆሻሻን ከያዘ

የሐዲስ ሸርሖች ላይ እንደተጠቀሰው ከፊልን ጸጉር አንስቶ ከፊሉን መተው ከፊሉን ሙሉ ላጭቶ ከፊሉን መተው የሚሆን ከፊሉን ዝቅ አድርጎ ቆርቶ ሌላኛውን ከፍ ማድረግ የሚሆን ነቢ ስላ ሰላም ከልክላል። ለምንድን የከለከሉት? ከካፈሮች ጋር መመሳሰል ስለሆነ ይህንም ኢማም ነወዊ ሌሎችም ሐዲስን የአብራሩ ዕለሞች ጠቅሰ የእሳት አምላኪዎች የአይሁዶች መለያ ነው። የነቢይ ተከታይ ነኝ የሚል በአላህ የሚያምን ከእነሱ ጋር መመሳሰል የለበት። አይ ብሎ ከተመሳሰለ ባለባበሱ በፀጉር አያያዙ ከነሱ ጋር ከተመሳሰለ የሚከተለውን መዘዝ ነቢ በሌላ ሐዲት ተናግረዋል። ማን ተሸበሃ ቢቀውም فهو منهم ከሰዎች ጋር የተመሳሰለ እሱ ከነሱ ጋር ማናቸው? ሰዎች ሌላ ሐዲት ላይ መልሰውልሃል። አህለል ክታቦች ናቸው አይሁድና ነሷራዎች ናቸው። ተመሳሳይ ጥያቄም አለ ከዚህ ጋር ጸጉሩን አበላልጦ የሚቆርጥ ሰው መስጂድ መግባት ይፈቀድለታል ወይ? እንዴ ቃዲ ቢኖር ይፈቀድለታል ሸሪዓ ቢኖር ዲኑ የበላይ ቢሆን ዑመር ቢኖሩ ረ ላ ሁ አር አይፈቀድም። ባህር ሲታይ እኛን አትመስልም፣ ሂድ አስተካክለህና አይባለ በርጋ መቀስ ተስተካክሎ ተዘጋጅቶ ይቆረጣል። ይሄን የሚያስተገብር ስልጣን ያለው ሽርያን የሚያስተገብር ከሌለ የኛ ግዴታ የሚሆነው መናገር ብቻ። ከመናገር አልፎ ሌላ ነገር ማድረግ አንችል። ቀድመን እንመክራለን። በጸባይ እንድትቆርጥ ከፈቀደ ትቆርጣለህ። ይህን አድርገሃል ተብሎ መዚድ አትግባ አይባልም። መዚድ ገብቶ ላዓለሁ እየተደከሩ አው የኽሻ ምክር ሰምቶ አብዛኞቹን ሙእሚኖችን የአላህ ባሮችን የተጎራ እየያዛቸው ነው፣ ሊስተካከል ይችላል። በትክክለኛ ኢማን ካላቸው ለመሆን መልካም ስራን መስራት እፈልጋለሁ እና በየጊዜው የሚሰራን መልካም ነገሮች ኢማንን የሚጨምር ስራዎች ብታመላክቱን ባረከላሁ ፊኩም የሚል ቀደም ሲል ጠቅሰነዋል። ትክክለኛ ኢማን እንዲኖርህ ቁርአን መቅራት፣ ዚክር ማብዛት፣ ፈርድ ሶላቶችን ባግባቡ በወቅቱ መስገድ፣ ሱና ሶላቶችንም እንደዚሁ ማብዛት፣ ከጥሩ ጓደኛ ጋር መዋል፣ መቃብርን መዘየር፣ የደጋ ቀደምቶችን የዕልሞችን ታሪክና ሲራ ማንበብና ዱዓ ማድረግ አላሁመ ኢኒ አሰሉካ ኢማንን ካሚ ላይ ሙሉ ጠንካራ ኢማን ስታኝ ብሎ ዱዓ ማድረግ ነው። ሌይል ላይ ቁርአን እያዩ መስገድ ይቻላል ወይ? አዎ ይቻላል። ቁርአን ላልሓፈረ ሰው ለይል ሶላት ረዘም አድርጎ ለመስገድ ቁርአን እያዩ ቢቀሩ ችግር የለውም። ቁርአንን ለማየት ካልቻሉ ማብራት ከጠፋ ሞባይል መሰል ነገሮችን እንዳይደውሉ አድርጎ መቅራትም ችግር የለውም። ሀሳብ ካልሰረቀም ነቢያችን ሶላቱ ወሰላም የልጅ ልጃቸውን ታቅፈው አዝለው ይሰግዱ ነበር፣ እና አስፈላጊ ሆኖ ከተገኘ ይሄን ማድረግ ይቻላል። ለልጄ ስልክ ገዝቼለት ነበረ ሳያስፈቅደኝ ቢሸጠው እንዴት ነው? ልጁ አስራ አምስት ዓመት መልቶታል። ልጅ ስራ እስካልሰራ ድረስ ኃላፊነት እስከሌለበት ድረስ ሲጀምር ስልክ መግዛትህ ስህተት፣ ሰዎች አረጉ ብለህ ወይም እሱ ጠየቅ ብለህ ማድረግ የለበህም። የገንዘብ አያያዝን የንብረት አጠቃቀምን ሳያውቅ በፊት ለልጅ ስልክ አይገዛም። ያውም ስልክ፣ ስልክ ሁለት ጠርዞች ያሉት ስለት ለኸይርም ለሸርም ያገለግል። በአስራ አምስት ዓመቱ ለልጅ ስልክ ሰጥተኸው ምን ላይ ያደርግበት አብዛኛው አገልግሎቱ ጥቅሙ ምን ላይ ነው የሚውለው? ንህም ቁርኣን ሊሰማበት ይችላል፣ መሐበራ ሊያደምጥበት ይችላል። ኢላ ገይሪ ዛሊክ ሌላስ ብስልክ የመጣ ወጣቶች እየተበላሹ ማየት የሌለባቸውን እያዩ መስማት የሌለባቸውን እየሰሙ መደዋወል ከሌለባቸው ሰው ጋር እየተደዋወሉ ትምህርቱም ላይ ቁርአኑም ላይ ኢማኑም ላይ ቤተሰብ ማገልገሉም ላይ ዜሮ እየሆኑ አቅላቸው፣ አይናቸው፣ አካላቸው እየተጎዳ ነው። ይሄ ሁሉ ጉዳት ያለውን ስልክ የማፍረስ መሳሪያ አስራ አምስት ዓመቱ ለም ትገዛል ወይም ለም ትገዣ ያለች አልፎ ሁሉ ወስዶ የሚሸጠው ለም ተሰሩፍ ማድረግ የሚችልበት እድሜ ላይ ደርሷል። ገንዘብ መስጠት መቀበል፣ መሸጥ ሲንሩሽድ ደርሷል። በተለይ ባለንበት ዘመን ልጆች ከአቅላቸው በፊት አካላቸው ነው የሚያደግ ከአክላቸው ፊት እድሜያቸው ነው የሚቆጠረው። ጠባብ ሁኔታዎች ላይ አስገዳጅ ሁኔታዎች ላይ ካልሆነ በስተቀር ልጆች ትምህርት ያደረሰው አደብ ይዘው በስለው ለቤተሰብ ለዓላማ ሊጠቀሙት ካልሆነ በስተቀር ስልክ መስጠቱ ስህተት። አንዳንድ ወላጆች ስለልጃቸው የአስራ አራት ዓመት ወይም የአስራ አምስት ዓመት ልጆች ንቃብ እንልበስ ሲሏቸው ለወደፊቱ የሚያጋጥማትን ችግር እየፈሩ አንቺ እኮ ገናነሽ እያሉ እንዳትለብስ ይከለክላሉ። ይህ እንዴት ነው ትንሽ ምክር ይለግሶልን የሚል ይህ ያለአዋቂነት ልጆች ራሳቸውን ልልበስ ካሉ ማበረታታት እንጂ አትልበሽ ወደፊት የሚገጥምሽ ችግር ላ ይነ ታክ እያሉ ማስፈራራት ኢነማ ዛሊኩም ሸይጣኑ ይኸውፉ አውልያሁ ፈለተኸፉ ን ሂጃብ አትልበሽ ወደፊት ችግር ስለሚገጥምሽ ብሎ ማስፈራራት ከባድ ነው። እኔ ያነበብኩት አንቀጽ ውስጥ እንዳይገባ ያሰጋ። ጥሩ ነው ልበሺ፣ አላህ ተባረከ ወተዓላ ይረዳሻል፣ ይጠብቅሻል ብሎ ማበረታታት። እንደው አስተዋይ የሆነች ብልህ የሆነች እናት ልጇ ሒጃብ እንድትለብስላት ነው የምትገፋፋው። አስራ አራት አመት አስራ አምስት አመት ለፈተና የሚጋለጡበት የሚያጋለጡበት እድሜ ነው። እሰይ ጥሩ አደረግሽ፣ ልበሽ ብሎ ማበረታታት እንጂ አትልበሺ ብሎ መከልከል ከመልካም ስራ መከልከል ይወጅብባታል ። በዘመናችን በ14 አመቷ በ15 አመቷ ሙሉ ሒጃብ ማድረግ ይወጅብባታል። የረሱሉ ሰለላሁ ዐለይሂ ወሰለም ሱና፣ የረሱል ትዕዛዝ፣ የአላህ ትዕዛዝ፣ ለቤተሰብም ለራሷም የሰላም ዋስትና። ሙሉ ሒጃብ ምታደርገን ሴት የተኛውም ወንድ ደፍረው አይቀርባትም ማያናግራት አካልዋ ሒጃብ እንዳረገው ልቧ መላሷ ሒጃብ ካረገ ማለት ዛሊካ አድና አን ይዕረፍና ፈላ ዩእደይ ሴቶች በጀልባባቸው ሙሉ ሰውነታቸውን ይሰትሩ ይሸፍኑ። ይህ የተከበረች ሴት መሆኗ ጨዋ ሴት መሆኗ እንዲታወቅ ያደርጋል። መታወቁስ ምን ይጠቅማል ካልክ አድና አን ይዕረፍነ ነፈላ ይዑደይ አዳ አዳ አይደረጉም ብሎ ትምህርት ቤት መሄድ ሁሉ መላክ ሁሉ እስኪ ዘገንናቸው ድረስ ከቤት መውጣት የሚፈሩ ሴቶች አሉ። በየጥጉ በየመተላለፊያው ወንዶች የለከፉ ስለሚያስቸግሯቸው ሂጃብ ካደረገች ሳ? ተባላለች። የዚህ እናቶች አባቶች የሴት ልጅ ኃላፊዎች አላህ ሊፈሩ ይገባቸዋል። በሒጃብ ጉዳይ ገናነሽ ልጅነሽ ዋናው ኢማን ነው፣ አላገባሽም አሊያ ደግሞ የዓረብ ባህል ነው። ይሄ ሁሉ የጅህልና ንግግር። የነቢ ባህል ባህልም ካል ነው ማለት የሶሐቦች ባህል ነገር ግን ዲን ነው። ሶላት ሰገዱ ባለበት አንቀጽ ላይ ሒጃብ አድርጉ ብሏል። ተባረከ ቤት አርፋቸው ቁጭ በሉ ሴቶቹ ለሐጃ እንጂ አትውጡ ብሏል። ሸሪሀን ልንማር ልንተገበረው ይገባናል ልጆቻችን ቤተሰቦቻችን እንዲተገበሩትም ልናገዛቸው ይገባናል ብዙ ሰዎች ኡስታዝ ቀጥሬያለሁ ብለው ልጆቻቸውን አይከታተሉም የአባትነት ወይም የእናትነት ሐቅ ተወጥተዋል አልተወጡም ኡስታዝ መቅጠሩ ብቻ ልጆችን አያስተካክልም የአባትነት ሚናው ራሱን የቻለ የአንተን በር አንተ ራስህ ነው መዝጋት መክፈት ያለብህ የአንተን ድርሻ አንተን መሸፈን ያለብህ። ኡስታዱ አስተምሮ ከሄደ በኋላ ማታ ስትገባ ቢያንስ ራት ስትበላ ዛሬ ኡስታድ ምን አስተማራችሁ፣ ኡስታዳ ምን አስተማረቻችሁ ካላልክ አስተማሪ መቅጠሮቻ ብቻ በገር። አንዳንዴ አስተማሪው መቀጠሩ ራሱ ሊያባላሻቸው ይችላል። ጥቂት ማይባሉ ቅጥሩን ከቅጥሩ የሚገኘውን ነገር እንጂ ማያስቧል። እንደውም የተፈጥሮ አደብ የነበራቸውን የሚያሳጡ አስተማሪዎች አሉ። አስተማሪውን አንተ ካልተከታተልከው ካልተከታተልካት አስተማሪ መምጣቱ ብቻ ልጅህን ሷልሕ ሙስሊሕ አያደርገውም። ያስተምሩ አንተ ግን ተከታተል፣ አንቺ ግን ተከታተል። ሸሪዐውን በጠበቀ መልኩም ያስተምሩ አስራ አራት አስራ አምስት አስራ ሦስት የደረሱ ሴት ልጆችህን ለወንድ አስተማሪ ሰጥተህ አንድ ክፍል ቁጭ ብለው እንዲማሩ አታደርገም። በደምብ ሰው ነው ሓገል በኢማኑ በተቋ በዙ ድቱም የደረስ ዞሮ ዞሮ ሰው ሴት ልጅህ ከአጅነቢ ወንድ ጋር ፊት ለፊት ጎጆ ብለው እንዲመሩ አታደርግ። አረ መጋረጃ እንኳ ቢኖር አንተ ወይም እናታቸው ወይም ሌላ አዋቂ ሰው ከሌለ አታስገባ። ወንድም ይሄን የምለው ከኸይር ለመከልከል አለ ኸይርን በኸይር መንገድ እናድርገው። ፈሳድ ይመጣል። የፈሳድ በሩ ብዙ። ወንድና ሴት ከተቀላቀሉ ነገር ይመጣል። ፍሳዱ ምንም ጥሩ ይሁን፣ ጥረት ያድርግ ይታገል። የወላጆች ክትትል ካልታከለበት አስተማሪ መቅጠሩ ብቻ ብቅ ያለው አስተማሪ ትምህርቱን ነው የሚሰጠው

ሸሪዓን መጻረር። ጥያቄው የሚለው አንዳንድ ሰዎች እጃቸው ላይ የሌለን ሸጠው ትርፍ ይቀበላሉ። ምከረኒ የሚል። አላህ ይምከረን። የሚመከር ልብ አላህ ይሰማል እንጂ ይሄ ማንም በህሊናው ቢያስብ የሚደርስበት ነገር ነው። እጅህ ላይ የሌለን ነገር ስሽት የሚመጣውን መዘዝ አንተው ታውቀዋለህ። እጁ ላይ የሌለን ሸጠው ሙሉ ድርጅቱን የሚያጣ አታሉ፣ አጭበርብሮ አለ። አመጣልሃለሁ የተባለው ሰው ለአንድ ሰዓት አልታገስም ብሎ ብር ሳይሆን ጥይት የሚሰጥ ስታታለው፣ የተኛውን እሱ አይወድ። ከሱ በላይ ብልጣ ብልጥ ስትሆን ማንም አይወድ። አንተ ጋ አለሽጥ የለም፣ እዛ ጓደኛዬ ጋ ግዛ በለው። በተረፈ ነቢ ሰላት ሰላም ላተቢዕ ማ ለይሰ ዒንደከ በለዋል። ወለይሰ ሊአሐዲን ቀውሉን ባዕደ ቀውሊ ረሱሊላህ። አንተጋ የሌለን ነገር አትሽጡ በለዋል። አከተም ዘጉት ነገር። በነቢ ካመንክ በአላህ ካመንክ አሽዱ አነ ሙሐመድ ረሱሉላህ ካልክ በዶላሯ በብሯም ጉዳይ ላይ መሐመድ መሆን አለበት በኒካህዋ በመስጂዷ ጉዳይ ብቻ ሳይሆን ማለት አንተ ጋር የሌለን ነገር አትሸጥ ብለዋል ሐራም ይቻል አንተ ጋር ተዋውለህ ገንዘብ ተቀብለህ ከጎረቤቱ ሱቅ ሄደህ አታምጣ ማለት አንተ ጋር የሌለ አትሸጥ ማለት ከቻይና የምታመጣውን አትሸጥ ብቻ ማለት አንተ ጋር አንተ ሱቅ አንተ መደብር ላይ የሌለውን ከጎረቤት ልታመጣ አትሸጥ አይቻል እኔ ጋር የለ መልቀዋል ወንድ ቢሆይ ሳመጣ ግዛ ካልሆነ ይድስ ከጎረቤት ግዛ ነው መርካቶ ውስጥ ዐብደላህ ፒያሳ ውስጥ ዐብደላህ መስጊድ ላይ ብቻ ሳይሆን ማለት ነው። ከክ ወደ ንግድ ስትገባ የሚቻለውና ማይቻለውን ላይታወቅ። ለምንድን ነው አንተ ሌለን አትሽተት ተባለው? ከጓደኛዬ ባመጣ ቀጥሬው ከሌላ ሱቅ ባመጣለት ትርፍ እንኳ ባታገኝ ተከልክሏል። ለምን የተከለከለው? ሕክማ አለው። አላህ ያዘው የሚከለክለው ነገር ሁሉ ብታቅም ባታቅም፣ ሕክመውም ቢገባም አይገባም፣ ነቢ ከልክለዋል። ሰሚዕና ወአጦዕና የተከለከለን ንግድ ነግዳ የምታመጣው ሀብት ጥቅም ቤትም አይደርስም በምን እንደወጣ አታውቅም የምሐቁ ሏሁ ሪባ ወይ ዩርቢ ሶደቃት ሐላልን መንገድ ተከትለው የሚነግዱ ሰዎች ሀብታቸው እየጨመረ ይሄዳል በረካ ይኖረዋል ሐራምን ተከትለው የሚነግዱ ሁሌ ምዝናን ያሉት ንአንብር ሊቆጥሩ ይችላሉ ግን ሲጋ ስግብግብነቱ አይለቃቸው በሐላል የመጣ ትንሹ ያረካ ሰላት ጭራሹ የማይሰግዱ ወንድሞች አሉኝ። እናም በተለያየ ጊዜ ስንገናኝ ስገዱ ብዬ ዳዕዋ ሳደርግላቸው አንተ ምን አገባ እኔ ስለ ራሴ ያውቃለሁ፣ አላህ ንስተ አታቅ። የሚያውቅ ሰው ይሄን አይልም። የሚያውቅ ሰው ሲመክሩት ደስ ይለዋል። የማያውቀውን ከሆነ ያሳወቁት አዲስ ነገር አገኘ ደስ ብሎ ተመስግኖ ይቀበላል። የሚያውቀውንም ቢሆን ሲነግሩት ሰዎች የሆነ ንግግር ይነግሩኛል። እሱ ከመወለዱ ከሀያ ዓመት በፊት የሰማሁትና የማውቀው ነው። ዝም ብያ ደምጠዋለሁ። ከቀደምቶች መሀል አሉ እሱ ከመወለዱ ከሀያ ዓመት በፊት የማያውቀውን ነገር እየነገረኝ ዝም ብያ ደምጠዋለሁ። ያውም ተራ ንግግር ሊሆን ይችላል። እንፍራ ተብለህ ሶላት ስገድ ተብለህ፣ አንተ አታውቅ እኔ አውቃለሁ ወላሂ አታውቅም? ሶላት ይሰዱቀ ሐሰኑል በስሪ ላ ለ ሙ ራ ሐያት ዱንያ ረ ጋፊሉን ብለው እዚህ ፈሰሩ በሚዛን ተመዝኖ እንጂ የማይታወቀውን የድሮውን የብረቱን ብር በእጁ ነቅነቅ አድርጎ አገለባብቶ ግራሙን ይነግራሃል፣ መጠኑን ግን እንዴት እንደሚሰገድ አያውቅም። እነዚህ ናቸው ስለ ዱንያ ትንሽ ያውቃሉ፣ ስለ አኼራ ጋፍል ናቸው የተባሉት ብሏል። አንተ ጋፍል ሰላት ስግድ ሲባል የማይሰግድ ከመሆኑ ጋር ምን አገባህ እኔ ለራሴ ያውቃለሁ የሚል አያውቅም። ጋፍል ጃሂል፣ አላዋቂነቱም ነው ምን አገባህ እኔ እንጂ አላህን የሚፈራ ሰው የሚያውቅ ሰው አላህን ፍራ ሲባል ደንገጥ ነው የሚለው። ዑመር ሲሏቸው ሲሏቸውቅጠቀ ነበር። ሌሎች ተጨንቀው ዑመርን አላህን ፍራ ትላለህ እንዴ? ዑመር እኮ እንደው አላህን ከመፍራት የመጣ መንገድ ላይ ሸይጣን ሁሉ መንገድ የሚለቅለት ሰው ነው እንዲሉ ሁሉ ያደርጋቸው ነበር። ነገር ግን እናንተ አላህን ፍራ ካላላችሁኝ፣ እኔም አላህን ፍራ ስትሉኝ ካልተቀበልኳችሁ እኛ ውስጥ ሃይር የለም ማለት ነው። አላህን ፍራ ሲሉት ማይወድ አላህን ፍራ የሚሉ ሰዎችን ማይወድ ሃይረኛ የሆነ ሰው ነውና ያለው አማራጭ መንከር ነው። አለፍ አለፍ ያሉ ማስታወስ ነው። ካደረሱ በኋላ በደንብ አድርጎ ካስረዱ በኋላ ሶላትን መተው ኩፍር ነው፣ ከእስላም ያወጣል። ሶላት የማይሰግድ ሰው መልካም ሰው ቢሆን፣ ሰደቃ ቢሰጥ፣ ጥሩ ስነ ምግባር ቢኖረው፣ ምስኪን ቢረዳ ዋጋ የለውም። በአመት ረመዳን ጠብቆ ቢዞም ዋጋ የለውም። ሐጅ ቢያደርግ ዋጋ የለውም። ምክንያቱም የእስላም መሸከሚያ መሰሶው ምንድን ነው? ሶላት ነው። መሰቱ የሌለው ቤት መሰረት የሌለው ቤት እንደሚወድቀው ሰላት የሌለው መልካም ሰራም ይወድቃል። ወሙዱሁ አላት ብለ ካልሰገድ ክምስሉም አደለ ፈኢንታቡ አቃሙ ከተወበቱ ሰላትን ከሰገዱ ወንድሞቻችሁ ናቸው የዲን ካልተወበቱ ካልሰገዱ አላህ ብዙ ነገር አልጠየቀህም። አስር ደቂቃ ነው የጠየቀህ ለእያንዳንዱ ሰላት አምስት ደቂቃ ስገድ። ነገ ትቆጫለህ፣ ቀብር ስትገባ ትሰቃያለህ እያሉ መምከር ነው። እምቢ ካለ ከዛ በኋላ በስራው የሚወጣበት እሱ ነው። ባገኙት አጋጣሚ ቀስ እያደረጉ መንገዱን ስሉቡን የቀያየሩ መምከር ነው። የእኔ አባት ከሞተ ዓመት ሊሞላው ነው። ዘመዶቹ የእሱን ሙት አመት ሊያከብሩ እንመጣለን ብለዋል። እንዴት ነው ማድረግ ያለበኝ? ሸሪዓችን ሙት አመት ሙት ወር ማክበር የሚባል ነገር ያለም። ቢድዓን የአይሁዶች ሱና የካፍሮች ሱና። እዚህ ለአባቴ መጥቀም ከሆነ የፈለጋችሁት እዛው ባላችሁበት ሰደቃ ብሉለት። ቤተሰብ መጠየቅ ከሆነ የቲሞችን መዘየር ከሆነ የፈለጋችሁት አመቱን ሳትጠብቁ ቤተኛውን ጊዜ ኑ። በተረፈ እንደ እስላም እንደ ሸሪዓ የሞት አመት ተብሎ የሚከበር አርባ፣ ሃምሳ፣ ስልሳ አራት ወር የሚባል ነገር ያለም የሞተ ቀን ከተቀበረ በቃ

ሞት ላይ ቢዳህም እንዲሰራ አልፈቅድም ለዚያራው ነው ችግር የለው የተኛውን ሰዓት ላይ እንቀበላለን ግን አመቱን ጠብቃችሁ አትምጡ ወንጀል ነው እሱን መጥቀም ከሆነ የፈለጋችሁት አላህ የፈቀደውን ነገር ስሩ ሰደቃ አብሉለት ቁርአን ገዝታችሁ መስጊድ አስቀምጡለት የተቸገረን እርዱለት ብሎ አንከር ነው ተማሪ ነኝ እናም ያ አቡ ሐፍራተን በጊዜው መስገድ ስለማልችል ፀሐይ እንደወጣች ወይም አንድ ሰዓት ላይ ብሰግድ ችግር አለው ወይ የሚል ነው የለውም ፀሐይ ከወጣች ከሩብ ሰዓት በኋላ ከ20 ደቂቃ በኋላ አዱሃን መስገድ ይቻላል። ወዱህር ሊገባ 20 ደቂቃ እስኪቀረው ድረስም ያዱሃ ወቅት ነው። ሰፊ ሰዓት፣ በላጩ ሰዓት ረፋድ ላይ ፀሐይ መበርታት የሚጀምርበት ወቅት ላይ ነው። አራት ሰዓት አራት ኩለምሳት አካባቢ ማለት ፀሐይ ከወጣች 20 ደቂቃ ፀሐይ በደንብ ወጣ ከታየች ከ20 ደቂቃ ጀምሮ ወዱህር ሊገባ 30 25 ደቂቃ እስኪቀረው ድረስ ባለው ቤተኛው ሰዓት ላይ ወዱሃን መስገድ ይቻላል።